ትናንት ላይ ያደረጋችሁ ስለሆነ እጅግ ነው የምናመሰግነው። በርካታ ጉዳዮችን ያነሳ ነበር በተለይ ደግሞ ከአለም ዋንጫው ጋር ና ከአሜሪካ አስተናጋጅነት ጋር። ሌላኛውን ርዕሰ ጉዳይ ደግሞ እንመልከት። የሮናልዲኒዮን ጎል እናንሳ። ከ ሀያ አመታት በፊት የሆነውን ጎል እናንሳ። በዳንስና ና እንደዚሁም ደግሞ የፊዚክስ ህግን አዛብቶ ያስቆጠረውን ጎል እናስታውስ። ብዙ ሰዎች የሚያስታውሱት አይነት ጎል ነው። በአጋጣሚ ሆኖ ሮናልዲንሆ ዛሬ 45 ዓመቱ ነው፣ 45 ዓመቱ ሆኖታል። በእኔ አስተያየት በፉትቦል እግር ኳስን አርት ፎርም ነው ብሎ የሚያስብ ሰው ካለ አርት ነው። ውጤት ነው ብቻ ካለ ውጤት ነው ካለ። አይ ቲንክ ሌሎች ማቴማቲካል ስፖርቶችን ቢያ ይመርጣል። ለኔ እግር ኳስ አርት ነው። ለዛ ነው የሆነ የስሜት ጫፍ ላይ ስለሚያደርሰው ነው እግር ኳስን የምናየው እና እኔ ኳስ ማየት ከጀመርኩ ጀምሮ የመጨረሻው አርቲስት ሮናልዲንሆ ነው። ተወዳዳሪ የሌለው አርቲስት ከሆነ ሮናልዲንሆ ነው እና የዛሬ ሀያ ዓመት ብዙ ተጫዋቾችንም ጠይቅ። አሁን ሲት ማን ነበር ልጅ ሆነህ ያንተ ትልቅ ሮል ሞዴል የነበረው ብዙ ተጫዋቾች እኔ ያየኋቸው አብዛኞቹ ኢንተርቪዎች ላይ ብዙዎቹ ሮናልዲንሆ ነው የሚሉት አብዛኞቹ። በተለይ በእነዛ ሶስት አራት ዓመታት የደረሰበት የብቃት ደረጃ እና ግን በእያንዳንዱ ጨዋታ ይህንማ ደግሜ ማየት አለብኝ እንድንል የሚያደርጉን የቴክኒክ ትንግርቶች ያሳየ ነበረ ተጫዋች ነው። ይህንን ጎል ማንሳት የምፈልገው አንደኛ ሀያ ዓመት ከሀያ ዓመት ስለደፈ ነው እና ከዚህ በፊት እንዲህ አይነት ጎል አይችም ስለማላቅ ነው። ይህንን የሚመስል ሌላ ጎል ተቆጥሮ አያውቅም። ሌሎች አስደናቂ ጎሎች አይተን እናውቃለን ግን ይሄ ጎል የእንትና ቫንባስተን ሶቪየት ላይ ያስቆጠረው ጎል ይመስላል ለምሳሌ ትያለሽ የሆነ ቮሊካ የሽ ከጠባ ባንግል የተቆጠረ ከሆነ ሶስት አራት ተጫዋች አንድ ተጫዋች አልፎ ቢያስቆጠሩ የሆነ ጊዜ ማራዶና እንትን ላይ ያስቆጠረውን ጎል ይመስላል። ልናቀራርባቸው ልናመሳሰላቸው እንሞክራለን። ይሄኛው በአይነቱ በቴክኒኩ በጨዋታው ሳይዝም ጭምር ከዚህ በፊት በእግር ኳስ ታይቶ የሚታወቅ ጎል አይመስለኝም። ለማነጻጸር ለማመሳሰል ያስቸግረኛል። ቼልሲ ላይ 2005 ማርች ከ20 ዓመት በፊት ያስቆጠረውን ጎል ሮናልዶ ዳሲስ ሞሬራ ነው የሚባለው ሮናልዲኞ ጋውቾ እሱ ያስቆጠረውን ጎል ማመሳሰል የሚቻል አይመስለኝም። ያኔ በአውሮፓ አዲስ የፉክክር የፉክክር የባላንጣነት መጀመሪያ ልትሏት ትችላለች። በባርሴሎናና በቼልሲ መካከል በራያካርድ ባርሳ እና በጆዜ ሞሪኞ ቼልሲ መካከል የቻምፒየንስ ሊግ የሁለተኛው ዙር ጨዋታ ነበር። የመጀመሪያው ጨዋታ የተደረገው በካምፕ ኑው ነው። የራያካርድ ባርሴሎና በመጨረሻ ደቂቃ ማክሲ ሎፔዝ ባስቆጠራት ጎል ሁለት ለአንድ አሸነፈ። አስቀድሞ ቼልሲ ጎል አስቆጥሮ ነበር። ሳሙኤል ኢቶ ባርሳን አቻ ያደረገ መጨረሻ ላይ የማሸነፊያውን ጎል ማክሲ ሎፔዝ አርጀንቲናዊ ተጫዋች ከኢካርዲ ጋር ባለው ታሪክ ብዙ ሰው የሚያውቀው በዋንዳናራ ምናም ምክንያት ብዙ ሰው የሚያውቀው ማክሲ ሎፔዝ የባርሴሎና ተጫዋች ነበር። ከማክሲ ጋር ከኢካርዲ ጋር ጓደኞች የነበሩት ባርሴሎና ላማሲያ ውስጥ በነበረበት ጊዜ ነው። ኢካርዲ ራሱ ላማሲያ ውስጥ አልፏል። የሚታወቀው ግን ያ ጨዋታ ውዝግብ ነበረው። ድሮግባ በቀይ ወጥቷል። ጆዜ ከጨዋታው በኋላ ስለ አርቢትሩ አንድሪያስ ፍሪስክ የሰጡት አስተያየት ደግሞ በዩኤፋ እንዲቀጡ አድርጓቸው። እንዲያውም በ የሆነ ማሽን ውስጥ ሆነው ገብተው ነው መልበሻ ክፍል ውስጥ ተደብቀው ገብተው በኋላ አውገብቻ ያለሁ አሉ። ያኔ በወቅቱ እንደ ተረት ይወራ ነበር እንጂ የመልበሻ ክፍላቸውን ሁለት ሰዓት ሲቀረ አክሰስ ማድረግ አይችሉም ነበር በዩኤፋ ደንብ መሰረት። እንዲህ አይነት ሰሞን ነበር ያን ጊዜ። የመልሱ ጨዋታ ከሁለት ሳምንት በኋላ በለንደን በስታንፎርድ ብሪጅ ነው የተደረገው። የመጀመሪያው ጨዋታ ባርሳ ሁለት ቼልሲ አንድ ነበር። የመጀመሪያው አስራ ዘጠኝ ደቂቃ ያስገርማል ቼልሲ ሶስት ለዜሮ መር። የመልሶ ማጥቃት ማስተር ክላስ ነው ማለት ይቻላል። አይዱርጉ ጆንሰን፣ ፍራንክ ላምፓርድ እና ዳሚየን ደፍ ነበሩ ሶስቱን የቼልሲን ጎሎች ያስቆጠሩት። የራይካርድ ባርሰሎና በ19 ደቂቃ ውስጥ ያለቀለት መስሎ ነበር። ከዚያ ግን ሮናልዲኞ በፍጹም ቅጣት ምት ኳስ በእጅ ተነክቷል አሉና አርቢትሮ የፍጹም ቅጣት ምት ለባርሰሎና ሰጡ። ሁለት ለአንድ ሆነ። ከዛ አሁን የምናነሳው ክስተት የተፈጠረው ያኔ ነው። ሰላሳ ዘጠነኛው ደቂቃ ላይ ነው። ሮናልዲኞ በቼልሲ የፍጹም ቅጣት ምት ሳጥን ዲዋ ላይ ኳስ ይዟል። ከፊት ሶስት የቼልሲ ተጫዋቾች አሉ። ሪካርዶ ካርቫዮ፣ ሞሪኞ ከፖርቶ ይዘውት የመጡት በጣም የሚተማመኑበት ተከላካይ፣ ጆን ቴሪ የቼልሲው አንበል እና ዊሊያም ጋላስ ከሮናልዲኞ ፊት አሉ። ግን ወደ ኋላ ይመለሳል አይጆር ጉጆንሰን የበለጠ ስፔስ ለመዝጋት። ሮናልዲኞን ሁሉም ሰው ይፈራው ነበር። ያን ጊዜ ሁሉም የባላ ጋራ ቡድን ተጫዋች ከምንም የሆነ ነገር መፍጠር የሚችል ስለሆነ አደገኛ ቦታ ላይ ነው ያለው። የፍጹም ቅጣት የምትሳጥን ውስጥ ግማሿ ጨረቃ ጋ ቆሟል ሮናልዲኞ። መሄጃ የለውም፣ ከጀርባ ሩጫ የሚያደርግ ተጫዋችም ብዙ የለም። ስለዚህ ሪካርዶ ካልቫሪዮ መጣ። አጠገቡ ሊጠጋው ሞከረ። እንዳልኩት በጣም የሚተማመዱበት ስኩዌር ነው። በግራ በኩል ጋላስ የመሀል ተከላካይ ቢሆን ልታልፌው አትችም ጋላስን በወቅቱ በነበረው ፎርም። በቀኝ በኩል ሌላ ከፖርቶ ይዘውት የመጡት ፓውሎ ፌሬራ፣ መሀል ላይ ካርቫሌዮ እና ቴሪ አሉ። ከእነሱ በፊት ጠጋ ብሎ የሚጫወተው ተጫዋች ክሎድ ማኬሌሌ ነው። ያኔ ደግሞ የአውሮፓ ምርጡ የአማካይ ተከላካይ በኋላ በዚህ ሚና በመላቆ የተነሳ ያ ቦታ በስሙ የሚጠራ ተጫዋች ሆነ፣ የማኬሌሌ ቦታ ተብሎ። አሁን ድረስ እኮ የማኬሌሌ ሚና እያለ እናወራለን ብዙ ጊዜ። ከኋላ ደግሞ በረኛቸው ፔተር ቼክ። ይህንን ብሎክ ማሰብ ነው እንግዲህ። በጎሉና በሮናልዲኞ መካከል ምንም ብርሃን የለም፣ ጎሉን ማየት አይቻልም፣ ዘግተውታል። እነዚህ ሶስት ተጫዋቾች ጉጆንስንጥር ምልሰል ፌሬራ አለ ማከሌል ያለ ሶስቱ የመሀል ተከላካዮች አሉ። እንዴት ሊያስቆጠረው ይችላል? ከዛ ድንገት ሌላ ማንም ተጫዋች አድርገው አድርጎት የማናቀውን ነገር ማድረግ ጀመረ። ዳንስ ይወዳል ለሚታወቀው ከሳምባ ሀገር ነው የመጣው ከብራዚል። ግን ጎል አስቆጥሮ ሲደንስ እና እንደሚታወቀው ፌመስ በየክለቦች እየሄደ እንደሚደንስ ሮናልዲንሆ እናውቃለን እንጂ ኳስ ይዞ ሲደንስ ልክ እንደዛ አላየ ነው። ዳንስ ነው መጀመሪያ፣ ከሽንጡ ጀመረ እንደዚህ እግሩን ማንቀሳቀስ፣ ከዛ መጨረሻ ላይ ከታች ቁርጭምጭሚቱን እንደ አንዳሽ ነገር እንደ መደነስ፣ ሊትረል መደነስ ነው ይደንሳል። ኳሱ ኳሱን አቁሞታል እግሩ ፊት። አሁን ሜዳ ውስጥ ከቼልሲ ጋር በቻምፒየንስ ሊግ ሁለተኛ ዙር በጥሎ ማለፍ ጨዋታ የሚደረግ ነው። ኳሱን አይነካውም፣ ይደንሳል። ይህንን ያንቀሳቅሳል ሰውነቱን ከዚያ የሆነ ሰው ግራ ገባውን አብሮት መደነስ ጀመረ። ሪካርዶ ካርቫሊዮ ቼልሲው ተከላካይ አይቶ የሚያውቅ አይመስለኝም እኛም አይተን ስለማናውቅ በእግር ኳስ ሌላ ሰው አድርጎ ግነት አይደለም ማለት። በቪዲዮ ሰው ያየው ሰው እድለኛ ነው፣ ያላየው ሰውም ሊያዩ ይችላል፣ ምክንያቱም አሁን ድረስ ያንን ስሜት መጋራት ስለሚቻል እና እግሩን እንደዚህ እንደ ኤክስ አደረገው ቆላለፈና እግሩን ምን እንደሚከላከል እጁን እንደሚከላከል አታቂም ሮናልዲኞ እንዲህ ባለ ቁጥር ካርቫሊዮም አብሮ። ይወዛወዛል ማለት ነው ይደንሳል ኳሱ ወደ የትም ሊሄድ አይችልም እንዳልኩት ብሎክ ተደርጓል ከኋላ ያለው ግብ ጠባቂው ፔተር ቼክ ነው ከዛ በኋላ እንዴት እንደመታው ቴክኒኩን እንዴት እንዳደረገው ማወቅ አልችልም በፑንት ልበለው በእግሩ ጣት ልበለው በእግሩ ጣት ነው የመታው ኳሱ እና ውበት አለው የተፈጥሮ ህግን በጥቂት ማዛባት የሚመስል ነገር አለው፣ ፖዝ አለው። ማንም ወደሱ ሙቫ አያደርግም ካልቫሪዮ ብቻ ኤክስ ሰርቶ ልክ እንደተማረከ ሰው ሊንበረከክ እንደተዘጋጀ አይነት ሰው ነው ይመስል የነበረ። ከዛ መጥተው ወደ ጎል ድንገት እንዴት አይንን አንግል እንዳየው በካሜራ ማየት ማትሲም፣ ሮናልዲንሆ ግን አይቶታል። ማየት ግን አልለውም የጎል ፊሊንግ ነው የምትው። ጎሉ የቱ ጋር እንዳለ መገንዘብ እንጂ ማየት አይችልም። አራት ማዕዘኑን ማየት አይችልም። ብሎክ ተደርጓል። ልክ ቅጣት ምት ሲመታ ግንብ የሚሰራበት ምክንያት መቺው ጎሉን እንዳያይ ነው አይደለም? ኤግዚኪዩት ማድረግ አይችልም ጎሉን በሚገባ ማየት ካልቻለ። ያንን ለማወሳሰብ የሚደረግ ጥረት ነው። ግን ሁሉም ታላላቅ ተጫዋቾች ያ የጎል ሰንሴሽን አላቸው። ሮናልዲኞ እንደዚህ አይነት ተጫዋች ነው የነበረው እኔ ያዩት ሰዎች በጣም እድለኞች ናቸው። በየሶስት ቀኑ ኢንጆ ያደረጉት ሰዎች ያኔ ላሊጋ፣ አሁን አስራ አንድ ሰዓት ጨዋታ ሲደረግ ታያለሽ ሪያል ማድሪድ አስራ ሁለት ሰዓት ሲጫወት፣ እኛ ስድስት ሰዓት እናይ ነበር፣ ሰባት ሰዓት እናይ ነበር የላሊጋ ጨዋታዎችን። ዋናው ምክንያታችን በዛ ጊዜ ሮናልዲኞ ማየት ነው የነበረው። አሁን እዚህ ሀገር ብዙ የባርሴሎና ደጋፊ ካለ የጓርዲዮላ ባርሴሎና ከመጣ በኋላ የሜሲ ባርሴሎና ከመጣ በኋላ ብዙ የባርሴሎና ደጋፊ እንዳለ አውቃለሁ ግን አብዛኛው ሰው ደግሞ ብዙ የምታውቂው የባርሰሎና ደጋፊ በዛ በሮናልዲኞ ዘመን ነው የባርሰሎና ደጋፊ የነበረው። ያ ቡድን ቡድን ነበር፣ በጣም ጥሩ ቡድን ነበር። ግን አንድ ግለሰብ ነበር የዛ ቡድን ምታትሰሪ ሰሪ የሆነ አይነት ትንግርት የሚፈጥር ሰው ሮናልዲኞ። ብዙ ውብ ጎሎች እንዳስቆጠሩ አውቃለሁ። የቤርናቤው ደጋፊዎች ቆመው እንዳጨበጨቡለት ታውቃለሁ። ማን ዘነጋቸው? ፔዳላዳዎች፣ የማይረሱት ኤላስቲኮች፣ እነዛ የ ምንድነው ባላየ ፓሶች፣ የኖ ሉክ ፓስ፣ ባላየ ፓስ የሆነ ተጫዋች ሲያደርግ ካየሁ፣ ሌላ ቦታ እያየ ወደዚህ በኩል ሲሰጥ፣ ሮናልዲንሆ ነው ማስበው ሌላ ተጫዋች ማሰብ። ኤላስቲኮ ሳይ ሮናልዲንሆ ነው ማስበው። ፔዳላዳ ሳይ ኦኬ ዴኒልሰን ስምንት ጊዜ ያዞራል እግሩን ኳሱ ላይ፣ አማንቴዮ ማንሲኒ በዚህ ጎበዝ ነው፣ ሮናልዶ ራሱ ሮናልዶ ናዛሪዮ በዚህ በጣም ጥሩ ነው። ግን ማየው አእምሮዬ ላይ እያንዳንዱን ስኪል ሳይ አእምሮዬ ላይ የሚመጣው ሮናልዲንሆ ነው በእነዚህ ሁሉ ክህሎቶች ጠቢብ ስለነበር ይሄኛውን ጎል የሚመስል ሌላ ጎል ግን ራሱም አላስቆጠር አይ ቲንክ የኔ ፌቨራይት ጎል የሚለው ይሄኛውን ጎል፣ ያ የብዙ ሰው አይን ውስጥ የገባው ሁለት ሺ ሁለት የዓለም ዋንጫ ላይ ዴቪድ ሲመን ላይ ያንን የቅጣት ምት ጎል አስቆጥሮ እንግሊዝ በብራዚል ተሸንፋ በዓለም ዋንጫ ሩብ ፍጻሜ በቀረችበት ጊዜ ነው። በቀይ ወጥቷል ሮናልዲንሆ በዛ ጨዋታ ላይ። በእርግጥ ግን የእሱ ቅጣት ምት ነበር የሰው ሁሉ አይን ውስጥ እንዲገባ ያደረገው። በ17 አመቱ ነው ለግሬሚዮ ለመጀመሪያ ጊዜ ተጫወተው። በ19 አመቱ ነው ለብራዚል ብሔራዊ ቡድን የተጠራ የመጀመሪያ ጨዋታውን ሲያደርግ፣ በ1999 የኮፓ አሜሪካ ከቬኔዙዌላ ጋር በተደረገ ጨዋታ ከስፕሪንት ከፌንት እና ከግሩም አጨራረስ በኋላ የመጀመሪያውን ጎል አስቆጠረ። ከዚያ ቲቪ ግሎቦ የሚባለው የብራዚል ትልቁ የቴሌቪዥን ጣቢያ ይህንን ጎል የውድድሩ አድቨርት አደረገው እና ነሆ ኮከብ ተወልዷል። አሁን አለ የሮናልዲኞ አመጣጥ ሁሌ በቃ እንዲህ አለ ነው። ሮናልዲኞ አይባልም ነበር ያን ጊዜ፣ ጋውቾ ነበር የሚሉት። ጋውቾ ነበር የሚሉት፣ ምክንያቱም ሮናልዶ ጋውቾ፣ ግን ሮናልዶ ሌላ ስለነበር ትንሹ ሮናልዶ ለማለት ዲንሆ ተጨመረበት። ኢንሆ ሮናልዲኞ ማለት ትንሹ ሮናልዶ ማለት ነው። አሁን ዓለም ሁሉ የሚያውቀው በሮናልዲኞ በሚለው ስሙ ነው። ግን መጀመሪያ ሮናልዶ ጋውቾ ነበር የሚባለ ግን ሮና ሌላ ሮናልዶ ስለነበር ትንሹ። አሁን እነሱ ለምሳሌ አዎ ሚል ሰፊክስ ካለው ስም መጨረሻ ላይ ካለ ምሳዎ ቢባል ለምሳሌ ትልቁ አምሳ ማለት ነው። ምሳ ኢኖ ቢሆን ትንሹ አምሳ እንደማለት ነው። ስለዚህ ለምሳሌ ፊሊፓዎ ቢባል ትንሹ ፊሊፕ እንደ ማለት ነው። ኢንሆ ከሆነ ደግሞ ትንሹ የሚል ስም ላይ የሚቀጠል ይቀጽል። ያው ከሪዮ ግራንዴ ደሱል ፖርቶ አሌግሬ ውስጥ የወጣ ስለሆነ እና ሰዎች በአካባቢያቸው ስለሚጠሩ ለምሳሌ አንዳንድ ሰው ጋብርኤል ፓውሊስታ ይባል ነበር፣ አንድ የአርሰናል ተከላካይ ጋብርኤል ፓውሊስታ ማለት የፓውሊስታው ጋብርኤል ማለት ነው። በአካባቢው ሰው ነው የሚጠሩ ወይ ደግሞ ሁለት ጁኒኒዎች ልትቀስ እንጂ ጁኒኒዮ ፓውሊስታ እንዲሁም ይሻላል፣ የቀድሞው የሚድልስብሮ ተጫዋች የሁለት ሺህ ሁለቱ የዓለም ዋንጫ ቡድን አባልም ጁኒኒዮ ፓውሊስታ ማለት የፓውሊስታው ጁኒኒዮ ግን ደግሞ ጁኒኒዮ ፔርናምቡካኖ የሚባል ነበር። የፔርናምቡካኖ ፔርናምቡካኖ የሚባለው አካባቢ ጁኒኒዮ ማለት ነው። ጁኒኒዮ ከዛ አካባቢ ስለመጣ በዚህ ነበር የምንለያቸው። የፓውሊስታው የፓውሊስታው ወይም የፔርናምቡካኖ በሚል ይጠራ። ሮናልዲኞ ደግሞ የፖርቶ አሌግሬ ሰው ስለነበር ሮናልዲኞ ጋውቾ ተብሎ ይጠራ ነበር። ያው ልጅም እያለ ሮናልዲኞ ማለት ጀምሮ ነው ሮናልዶ የሚባል ግብ ጠባቂ ስለነበረ ዛው በተጫወተበት ክለብ ውስጥ እንዲህ አይነት ዴስቲኒ የነበረው በኋላ ወደ ፓሪስ የሄደ ወደ አርስናል ይመጣ ነበር የወርክ ፐርሚት ቪዛ ስለተከለ የስራ ፍቃድ ሆም ኦፊስ ስለከለከለው ነው ወደዛ ያልመጣው። ኦኬ፣ ወደ ቁም ነገሩ ስንመለስ የዚህኛውን ጎል ነጥብ እያነሳሁ ነው። ልክ ልጅ ሆኖ በሪዮ ዲ ጄኔሮ በዚህ በሳምባ ድሮም ልበል በሳምባ ዳንስ ምት እንደሚጫወት አይነት ደንሶ ከዛ በኋላ ቡም ያ ጎል የተቆጠሩ ልክ በዛ በውብ የኮፓ ካባና የሰንሴት እንደሚጫወት አይነት እንጂ በቻምፒየንስ ሊግ በትልቅ ጨዋታ ያደረጉ አይመስልም። ና ከዛ እሱም የደስታ አገላለጹ ራሱ የሚያምን አይመስልም። አንዳንዴ ምን ይባላል የአርት ሰዎች የሆነ ትልቅ አርት ፎርም ይኖራቸውና ይሰሩትና ስዕሉን ለምሳሌ ይስለዋል። የላቀ ሰዓሊ ይሆናል እንደ ቫንሆግ አይነት ሰዓሊ እንደ ፒካሶ አይነት የስዕሉን አስደናቂነት የሚያየው ተመልሶ መጥቶ ሲያዩ እኔ ሳልኩት ብሎ እንደሚደነቅ አይነት፣ ሮናልዲንሆ ያንን ጎል ካስቆጠረ በኋላ የደስታ አገላለጹን ስታይ እንደ ሌላ እንደ ማንኛውም አይነት ደስታ አይደለም። ደስታውን የገለጸው አርት ፎርም ስለነበር፣ አርት ፎርም ነው የነበረው። ፔተር ቼክ ጎሉ ተቆጠረ እና እንዲህ ደንግጦ ሲያይ ፊቱን በፍጥነት ወደ ሮናልዲንሆ የመለሰበት መንገድ ምንድነው የሆነው? ምንድነ ያደረገው ሮናልዲንሆ ብሎ እንደ መደነቅ አይነት የሚመስል አልተንቀሳቀሰም። ከቆመበት ሊንቀሳቀስም አይችልም። ሌላ ግን አንድ የሚገርም ነገር ሹት ሲደረግ ወደ ጎል ተጫዋች፣ አንድ የሚደነቅ ቴክኒክ አለ። ለምሳሌ አንዴ ኮቫቺች ሲቲ ላይ ነው ስ ያስቆጠሩ ያለ ባክሊፍት ወደ ጎል ስትመጪ፣ ወደኋላ ለጠጥ ማለት ያስፈልጋል፣ ያለን ኤነርጂ ለማምጣት በባክሊፍት ጎል ማስቆጠር ይባላል። ባክሊፍት የሚባል ነገር የለም። እንዴት እንደዛ አይነት ሀይል ደግሞ እንደዛ አይነት ኤግዚኪሽን ያለ ባክሊፍት፣ ሰውነቱን ወደኋላ ያለመለጠጥ ማስቆጠር ይቻላል። አሁን ይሄ ተጫውቶ የሚያውቅ ሰው በተለይ በለጠ አንደርስታንድ የሚያደርግ ባክሊፍ ባክሊፍት የሚባል ነገር የለው። በቆመበት እንዲ ዲ እንዲ ዲ ብሎ በጥፍሩ መጥቶ ነው ጎሉን ያስቆጠሩ። በእግሮቹ ጣት ነው ጎሎቹን ያስቆጠሩ። መጨረሻ ላይ ቼልሲ ጎል አስቆጥሯል እና አራት ለሁለት አሸንፏል እና ያለፈውም ቼልሲ ነው አምስት ለአራት ነው ያለቀው። ጆን ቴሪ ነበር ጎሉን ያስቆጠረው። ቼልሲ በዛ አመት በራፋ ቤኒቴዝ ሊቨርፑል ጆዜ እንደሚሉት በዛ የመንፈስ ጎል ተሸንፎ እስኪወጣ ድረስ በሉዊስ ጋርሲያ ጎል እስከ ግማሽ ፍጻሜ ድረስ ሄዷል። ግን ዘጠና ፐርሰንት የሚሆነው ያንን ጨዋታ ያየ ሰው የጆን ቴሪን ጎል አያስታውሰው፣ ወይም ያንን ጨዋታ የሚያስታውሰው በጆን ቴሪ ጎል ምክንያት አይደለም። የሁላችንም የጋራ ትውስታ ውስጥ የሚቀረው የሮናልዲንሆ ጎል የተሸናፊው ቡድን ተጫዋች ነው። ሰዎች ሁሌ ታሪክ የሚያስታውሰው አሸናፊውን ነው ሲሉ የማልቀበለው ለዚህ ነው። ከ20 ዓመት በኋላ ያን ጎል አልረሳውም። አርት ፎርም ስለሆነ በጋራ ትው በእኛ ኮሌክቲቭ ሚሞሪ ውስጥ የሚቀረው ያ። ሌላ ተጫዋች ከዛ በፊት ማድረጉን እርግጠኛ አይደለሁም። ከዛ በኋላ ግን እንዳላደረገው እርግጠኛ ነው። ምክንያቱም ለ20 ዓመት ቶፕ ሌቭል ፉትቦል አይቻለሁ። ከዛ በኋላ ቢያንስ እኔ ባየሁት ሁኔታ አብዛኛውን ኳስ አይቻለሁ። ትውስታዬ ጥሩ ነው። እንዲህ እያስባለሁ አላየሁም፣ እንዲህ አይነት ጎል። ከዛ የበለጠ ያማረ ጎል ሊኖር ይችላል፣ ግን ያ በፊዚክስም ይቻላል አደለም አልኩሽ? ያለ ባክሊፍት እንዴት ያንን ፎርስ ማምጣት ይቻላል? ከዛ አየሩንም ሰስፔንድ ያደረገው የሆነ የሆነ ጊዜውንም የሆነ ነገር ምን ይመስላል? ማነኪን ይመስላል። የሚቆም የለም፣ የሚንቀሳቀስ የለም። በቃ ሁሉም ካርቫዮ ከፊቱ ብቻ ቆሞ ይርበተበታል። ከኋላ መጥቶ ጉጆንሰን ከቨር ሊሰጥ ይሞክራል፣ ግን ሁሉም ባለበት አየር ነው ሰስፔንድ ያደረገው። ድንገት ጸጥታ ነበር እና የሆነ የሆኑ ነገሮች አዛብቷል። የሞሪኞ ቡድን አስደናቂ ቡድን ነበር። ዘጠና አምስት ነጥብ ይዞ የጨረሰ 15 ጎል ብቻ የተቆጠረበት፣ አንድ ጨዋታ ብቻ የተሸነፈ ሚገርም ቡድን ነበር የገነቡት። ማንም የሆነ የኮፓ ዴልሬ ጨዋታ ላይም አይደለም ያደረገው፣ በትልቅ የቻምፒየንስ ሊግ ጨዋታ ላይ ነው ያደረገው። ባርሴሎና እሱን በመግዛቱ ምክንያት ብዙ ደጋፊ በዓለም ላይ አግኝቷል። ያኔ ከዚህ በፊት ስለ እሱ ዝውውር አንስተን ነበረ። ማንቸስተር ዩናይትድ ሊዘዋወር ተቃርቦ እንዴት መጨረሻ ላይ ወደ ባርሴሎና እንደሄደ ታስታውሻለች አንድ ፕሮግራም እንደሰራ። መጀመሪያ ዋላ ፖርታ ዴቪድ ቤካምን ነበር መውሰድ የፈለጉት። ቤካም ግን ሪያል ማድሪድን መረጠ። ቲየሪ ኦንሪን መውሰድ ፈልገው ነበር፣ ኦንሪ በአርስናል መቆየት ፈለገ። ሶስተኛ ምርጫቸው ነበር። ሲድሎ አንድ ግሩም መጽሐፍ ጽፏል። ስለ ላሊጋ የጻፈው መጽሐፍ አለ እና ባርሴሎና ማነው፣ ሪያል ማድሪዶች ይከራከሩታል። ግን ፍሎረንቲኖ ፔሬዝ መልከ ጥፉ ነው፣ ቱ አግሊ ነው በሚል ነው ያላስፈረሙት። ሮናልዲንሆ የሪያል ማድሪድን የማርኬቲንግ ብራንድ ያበላሽብናል ብለው ስለፈሩ ለባርሰሎና ግን እንዲህ አይነት የሚያስደንቁ ምሽቶች የሰጠ በጣም አስደናቂ ተጫዋች ነበር መጨረሻ ላይ ለዚህ ነው ውጤት ሁሉም ነገር አይደለም በትውስታችን ውስጥ በጋራ በኮሌክቲቭ ሜሞሪያችን ውስጥ የሚቀሩት እንዲህ አይነት ትንግርቶችም ናቸው በነዛ በሶስት አራት አመታት ውስጥ እንዳልኩት ይሄ ጎል አንደኛው ከሱ ትልልቅ ትንግርቶች መካከል የሚጠቀስም ቢሆን ግን በእያንዳንዱ የባርሴሎና ጨዋታ በተለይ ከ2003 እስከ 2006 ድረስ ከአለም ዋንጫው በኋላ ተመሳሳይ ተጫዋች አይመስልም። 2006/7ም ሲዝን ላይ ጥሩ ነበር ግን ያ ቻምፒየንስ ሊግ ካሸነፉበት የውድድር ዘመን በኋላ ተመሳሳይ አይመስለኝ ግን የሆነ ተጫዋች ሀያ አመት ተጫወቶ ካሳየን የክህሎት መጠን በላይ ሮናልዲኞ በነዛ ፒክ በነበረባቸው አራት አመታት አሳይቷል። በፓሪስ የነበረውን ሙዲ ነበር ሲፈልገው ማርሴይ ላይ ያስቆጠረውን ጎል አይነት የተለየ ጎል ያስቆጥራል፣ ሲፈልግ ይጠፋል። ሲፈልግ የፓሪስና የባርሰሎና ክለቦች ለሱ የፓርቲ ላይፍ የሚመቹ ስለነበሩ ብዙ ጊዜ ሜዳ ውስጥ ካየ ነው ይልቅ ስለሱ ከሜዳ ውጭ የተወራ ህይወት ብዙ ተወርቷል። ግን ሮናልዶ የነዛ አራት አመታት ትንግርቶቹ አንድ ዘመን ዲፋይን ያደረገ ነው። ተጨማሪ አራት አመት ቢጠይ ቢጨምር ኖሮ ስለ ጎ ስለ ግሬተስት ኦፍ ኦል ታይም ነው የምናውረው ነው ምለው ኒ ተጨማሪ አራት አመት በነዛ ሶስት አራት አመታት ያሳየውን ቢደግም ኖሮ የምናወራው ስለ ስለ ግሬተስት ኦፍ ኦል ታይም ነው። አሁን ከነሱ መካከል አንደኛው ነው። ከነዛ ማይረሱ ቅጽበቶቹ መካከል ያላያችሁት ካላችሁ ማየት አለባችሁ፣ ምክንያቱም ይሄ የተለየ ትንግርት ነው። አዎ አድማቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ሌሎች አረፊ ምስጥና ምስፍነጽፍ አንድ ፕሮግራሞች ወደ እናንተ ይደርሳሉ። ዛሬ ሌሊት ለነጋ ጥቢያን ኢትዮጵያ ብሔራዊ ቡድን ከግብጻቸው ጋር ጨዋታውን ሞሮኮ ላይ የሚያደርገው መልካም እድል እንመኛለን ለሀገራችን ብሔራዊ ቡድን። ሌሎች ፕሮግራሞች ካራዳ ኤፍ ኤም ይቀጥላሉ። መልካም ጊዜ ሆነላችሁ።